እንዴት ናችሁ? ሰላም ናችሁ ወዳጆቼ? እንደምን ሰንብታችኋል? እንግዲህ ያው በኦርቶዶክሳውያን ላይ ጦርነት ተከፍቷል። ትልቅ ጦርነት፣ መሳደብ፣ ማንቋሸሽ፣ ማጣጣል፣ መግደል በጣም የሚገርመው ነገር ክርስትናው ራሱ የተመሰረተው በሞት ላይ ነው። ክርስቶስ ኢየሱስ በመስቀል ሞቱ ነው ክርስትናን የመሰረተው። ሞትን ድል ያደርገው ያደረገው በሞቱ ነው። ክርስቲያኖች ይሳደዳሉ፣ ክርስቲያኖች ይሞታሉ፣ ክርስቲያኖች ይታረዳሉ። ክርስትናው የበለጠ ያብባል፣ የበለጠ ያድጋል አይቆምም። እኔ በእውነት ነው የምላችሁ። ኦርቶዶክሳዊት በመሆን ኩራት ይሰማኛል። ኦርቶዶክሳዊት በመሆኔም ሌላውን አክብረን፣ ሌላውን ሳንነካ፣ ሌላውን ሳንነቀፍ ነው የምንኖረው። ያንን የምናደርገው የቅዱስ ሚካኤል ልጆች ስለሆነ፣ እርፍ በሉት እስኪ። ምን አባታችሁ ታመጣላችሁ? ይሁዳ ሐዋርያው ይሁዳ አንድ መልእክት ናት ያለችው። በዛች መልእክት ላይ ስለ ሙሴ ስጋ ሰይጣን በተከራከረው ጊዜ ቅዱስ ሚካኤል ዝም አለን፣ የሚለው እኛ እኮ ቅዱሳኑ ዝም ስላሉ እኮ ነው ዝም የምንለው። እኛ የዘንዶ ልጆች አይደለን። ዘንዶ የዘንዶ ልጆች ሁላ ተሰብስባችሁ ምን አገባችሁ? ምን አገባችሁ? ሚካኤልን ብንወደው ምን አገባችሁ? ለሚካኤል ብንዘምር ለምን እናንተ አትሰብኩ ስለ ራሳችሁ ለምን አታወሩ? ካለኛ ወሬላችሁም ያለኛ አይጣፍጥላችሁም ለነገሩ ምን ምን ትሰብካላችሁ ምን ተረት ተረት ውሸት ዳንኪራ እንዲህ ካልነገርናችሁ ጸጥ ካልናችሁ? እናንተ በቃ ያለናንተ አዋቂ የለም ያለናንተ ማንም የለም ግን ምንም ናችሁ? መውረድ ስለሌለብን ከዘንዶ ልጆች ጋር ወርደን መነጋገር ስለሌለብን ነው። ዘመን የምንላችሁ ምን አገባችሁ? ምናችሁን የተነካው? መጀመሪያ እስኪ ለራሳችሁ እወቁ። እስኪ የምታመልኩትን ምረጡ። እናንተ ክርስቶስ የሱስን ታመልት ካላችሁ እንዴ፣ እናንተ ኮ ሰው ኮ ነው የምታመልኩት ፓስተራችሁን። እኛ ኦርቶዶክሳውያን ቤተ ክርስቲያን የትምትሁን በቤቴ በቅጽሬ ስማችሁ ጥራ ስላላቸው በመላእክቱም ስም በቅዱሳኑም ስም ቤተ ክርስቲያን ቢታነጽም መሰረቷ ኢየሱስ ክርስቶስ ነው። ጉልላቷ ኢየሱስ ክርስቶስ ነው። የቤተ ክርስቲያን አይደለም። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቀርቶ የአርሜንያ ኦርቶዶክስ ቤተ ክርስቲያን፣ የግብፅ፣ የህንድ፣ የሮማን፣ የሩሲያ ቤተ ክርስቲያን ሄደን እኮ እናስቀድሳለን፣ እንቆርባለን። አንዲት ቤተ ክርስቲያን ሐዋርያት በመሰረቷት ባንዲት ቤተክርስቲያን ስለምናምን አንቺ፣ ወይ አንተ ፓስተርሽ ጋር ካልሆነ ትሄጃለሽ? እንደ ሌላ ቤተክርስቲያን በክርስቶስ ነው የሚታመነው፣ ክርስቶስ ነው የሚሰበከው ብለህና ብለሽ ያገኘሽው ቤተክርስቲያን ትሄጃለሽ? አትሄጂም። ለምን? የምታመልኪው ክርስቶስን አይደለም ቤተክርስቲያንን ነው። ከእኛ ጋር እኩል ለማውራት አቅሟላችሁ ወይ? አታፍሩም ወይ? ሃፍረት የሚባል ነገር እኮ አለ። ብዙ እኮ ጨዋዎቹን አይተናል። የራሳቸውን ክርስቶስ አምነው የራሳቸውን ወንጌል አምነው ሃይማኖታቸውን አክብረው ሃይማኖታቸውን አስፍተው የኖሩ የቀደሙ እኮ የፕሮቴስታንት ወዳጆች ነበሩን፣ ቤተሰቦች ነበሩን፣ እህት ወንድሞች ነበሩ። የዘንድሮቹ በቃ በግድ በግድ እሰይ ደግ አደረግን እንኳን ሚካኤልን ወደድ ነው፣ እንኳን አከበር ነው። እኛ ቅዱሳንን አናመልካቸውም። ቅዱሳንን ለቅዱሳን የአምልኮ ስግደት አንሰግድም ስንል እናንተን ለእናንተ አይደለም፣ እውነት ስለሆነ ነው። ቅዱስ ሚካኤልን እንወደዋለን፣ ቅዱስ ሚካኤልን እናከብረዋለን። ለምን? ተዋጊ ስለሆነ ዘንዶውን ተዋግቶ የጣለው ቅዱስ ሚካኤል ስለሆነ። ይህንን ገናና መልአክ በእግዚአብሔር ፊት የሚቆመውን መልአክ እንወደዋለን፣ እናከብረዋለን። ምን አገባችሁ? እሰይ ደግ አደረግን። ቤታችሁን አጥሩ፣ ቤታችሁን ስሩ። በተሰራች ባለቀች ቤተ ክርስቲያን ላይ አስተያየት የምትሰጡበት ምንም አንደ ቤት የላችሁም፣ ምንም ማንነት የላችሁም። ኦርቶዶክሳውያን እስከ ዛሬ ድረስ ዝም ብለናል። ዝም ያልነው እንዳልኳችሁ እኛ ከዘንዶ ጋር መነጋገር ስለማይገባ የዘንዶ እና የዘንዶ ልጆች ጋር ወርደን መነጋገር ስለሌለብን ነው። ከዚህ በፊት ቪዲዮ ሰርቻለሁኝ እዚህ ሀገር ሀለዊን በሚከበርበት ጊዜ ሰው የወደደውን ይሆናል፣ መብቱ ነው። ክርስትና የነጻነት ነው። ክርስትና የፍላጎት ነው። ሰዎች ፈልገው ነው ክርስትናን የሚያከብሩት። ሰዎች ፈልገው ነው ክርስትናን የሚቀበሉት። ሰዎች ፈልገው ነው ክርስትናን የሚያምኑት የሚያመልኩት ክርስቶስን የሚፈልጉት ፈልገው ነው። እናንተ ስለተሳደባችሁ፣ እናንተ ደስ ስላላችሁ፣ እናንተ ስላንቆሸሻችሁ መስሏችሁ ነው ምናችም ጋር ትደርሱ? ምናችም ጋር ደጋረ ግን እሰየው፣ እሰይ፣ እንኳን ቅዱሳንን ወደድን፣ እሰይ፣ እንኳን ቅዱሳንን አከበርን። ምን ምን ታመጣላችሁ? ቅናት በቃ ሊደፋችሁ ነው። ሚካኤልን የፈጠረው ሚካኤልን ያከበረው ክርስቶስ ነው። ምንም አጨምሩም። እናንተ እና ተከበሩ፣ ተከበሩ። በእናንተ ልክ መውረድ ስለማንፈልግ ነው። እኛ አምልከን አምላካችንን አምልከን ዘምረንለት፣ ቅዱሳኑንም አክብረን ዘምረንላቸው አልጨረስንም፣ አልጠገብንም። ከእናንተ ጋር እንካ ሰላምታ የምንገባበት ጊዜ የለንም። የምትፈልጉት የምትፈልጉትን መዝሙሮቻችንን ወስዳችሁ ዳንኪራ ልትመቱበት ትፈልጉ የለን እናንተን የማይመለከት ዝማሬ ሲሆን ልታጣጥሉ አረ ነው እንዴ እንዳታስቡት እንዳታስቡት ምንም አባታችሁ አያገባችሁ እሰይ! እንኳን ገና እናከብራለን። ደግሞ በሚቀጥለው ወር ታኅሳስ ገብርኤል እንዘምራለን፣ እናነግሰዋለን፣ እንዘምርለታለን። የምስራቸውን ዜና ወንጌልን የነገረን የመዳናችንን ዜና የነገረንን ቅዱስ ገብርኤልን ይለን እናከብረዋለን፣ እንወደዋለን፣ እንዘምርለታለን። ምን አባታችሁ ታመጣላችሁ? ምንድን ነው የምታረጉት? እስኪ የራሳችሁን ኑሩ። እስኪ ስለ ራሳቸው አውሩ ለነገሩ ምናምን ይወራላችኋል እነግራችኋለሁ እናንተ የምታመልኩት እንኳን ጌታ የላችሁም የአብርሃም ልጆች ነን በማለት መዳን አይገኝም ተብሏል ኢየሱስ ኢየሱስ ስላልክ ስላልሽ አትድኝም መጀመሪያ ህብረት ይኖራችሁ መጀመሪያ መሰረት ይኖራችሁ መጀመሪያ ቤተክርስቲያን ይኖራችሁ ነገርኳችሁ እኛ የሩሲያ ኦርቶዶክስ ቤተ ክርስቲያን ሄደን እናስቀደሳለን፣ እንሳለማለን፣ እንጸልያለን፣ እንቆርባለን። የሮማንያ ሌሎች ሌሎችም ጋር የሲሪያ ኦርቶዶክስ ቤተ ክርስቲያን ሄደን፣ ለምን ሐዋርያት የመሠረቷት አንዲት ቤተ ክርስቲያን አይደለም? የኢትዮጵያ ኦርቶዶክስ ሆኖ ቁልቢ ስለሆነ ትግራይ ስለሆነ አዲስ አበባ ስለሆነ አሜሪካ ስለሆነ ማርስ ላይ ቤተ ክርስቲያን ብትሰራ አንዲት ቤተ ክርስቲያን ናት። ሰው የምታመልኩ የሰው አምላኪዎች እናንተ ከኛ እኩል ልታወሩ። እኛ እኮ ቅዱስ ሚካኤልን አናመልከው ቅዱስ ሚካኤልን እናከብረዋለን። የከበረ ገናና መልአክ ስለሆነ ዘንዶን ስለጣለ ስለሚዋጋ ተዋጊ ስለሆነ እንዘምርለታለን እንዘምርለታለን። የበራል በክንፉ መልጫው ቅጣ አለው የአምላክ ስም አለበት። ስሙ ሚካኤል ነው። ያሳደገ መልአክ ዛሬም ከእኔ ጋር ነው። ያሳደገ መልአክ ዛሬም ከእኔ ጋር ነው። አንብቡ መጽሐፍ ቅዱስ። በመጽሐፍ ቅዱስ በብሉይ ኪዳንም በሐዲስ ኪዳንም የቅዱስ ሚካኤል ገናናነት ተመስክሯል። ስለ እኛ ከማውራታችሁ በፊት ስለ ራሳችሁ እወቁ። እሰየው ደጋረግን አበጀን። እሳይ እንኳን ቅዱሳንን ወደድን ምን አገባችሁ በቃ እዚህ ድረስ ነው የምናያችሁ የተጣለ ዘንዱ እንደ ጮኸ ነው እንዳጓራ ነው መዳናችሁን ምረጡ ዛሬ የራሳችሁን ቤተ ክርስቲያን አነጹ ዛሬ አምላካችሁን ፈልጉ ዛሬ ጌታ ጌታ ጌታ እያላችሁ ከመዝለላችሁ በፊት ጌታችሁ ማን እንደሆነ ወቁ ከዛ በኋላ ከኛ ጋር ከትከሻ ለትከሻ ለመለካከት ትመጣላችሁ። ዝም አንልም፣ ዝም አንልም። የጥንቶቹ አይደለንም። ልካችሁን ነው የምንነግራችሁ በሚገባችሁ ቋንቋ ልክ፣ በሚገባችሁ ቋንቋ ልክ። እንደ እናንተ አንወርድም። የፈለግሽውን እመኝ። እንኳን ፓስተር ከሌን ፓስተር ከሌን ነብይ ተከሌን ስትከታይ ኑሪ ሁኬር ባንቺ ነፍስ እኔ ኃላፊነት የለብኝም። ባንተ ነፍስ እኔ ኃላፊነት የለብኝም። እኔ ግን ወድጄ ፈቅጄ በምወደው መላክ በማከብረው መላክ እናንተን ልትሳለቁ አይገባም። ምክንያቱም ከእናንተ የሆነ አንዳች ስለሌላችሁ። ይህንን ነው ማለት የምፈልገው። በቃ ዝምታችን ተሰብሯል። ስትገሉን ስታሳደዱን ስታላግጡ ዝም አንላችሁም። ከዚህ በኋላ መልሳችሁን እንሰጣችኋለን። አምልኩ። መጀመሪያ እናንተ እናንተ የምታመልኩትን ምረጡ። እኔና ቤቴ እግዚአብሔርን እናመልካለን። እኛ ነገር ናችሁ። በቃ ክርስቶስን ከነ ቅዱሳኑ ከነ መላእክቱ ከነ ነቢያቱ የምናከብረው ከእናቱ ጋር ከእናቱ ጋር ከብርሃን እናት ጋር በቃ እንዲህ ነው የምናከብረው። እንወዳችኋለን፣ እናከብራችኋለን። እናንተን አይመለከትም። የራሳችሁን ኑሩ፣ ራሳችሁን ሁኑ። ክርስትና ራስን መሆን ነው። በግድ ልትጠሩን አትሞክሩ። ክርስቶስ ማንንም በግድ አልጠራም። የእኛ መጽሐፍ አዋቂዎች፣ አስገድዳችሁ፣ ተሰድባችሁ፣ አጣጥላችሁ፣ የእናንተ ወገን ልንሆን ኧረ፣ ለመዳን እንኳን፣ ልትድን ትወዳለህ ወይ ነው ያለው ጌታ። ሐዋርያትን ሲመርጥ ተከተሉ ይላል። የወደደ ነው የሚከተለው፣ የወደደ ነው ክርስትናን የሚያከብረው፣ የወደደ ነው መስቀሉን የሚሸከመው። ባለቤቱ ያላስገደደውን እናንተ ልታስገድዱ? ያውም ማዋርዳችሁ። እረፉ ረፉ፣ ዘንዶች እረፉ፣ የዘንዶ ልጆች እረፉ። የተጣለ ዘንዶ ልጆች ናቸው። አንደበታቸው ለክፋት ሌሎችን ለማጣጣል ደግሞ እኛ እያላለፈልን ድሆች ምናምንት ዎች እኮ ነን። ክብር ይኑራችሁ፣ በቃ ለራሳችሁ ክብር ይኑራችሁ፣ እንድትከበሩ ተከብራችሁ ተቀመጡ። ዝም የሚል ማንም የለም። ከዚህ በኋላ እንደናንተ አንሳደብ፣ እንደናንተ ያልሆነ ነገር አንናገር፣ ግን በሚገባችሁ እና በሚገባችሁ ልክ እንነግራችኋለን። የሚሻለው ተከባብሮ መኖር ነው። የራሳችሁን ኑሮ፣ የራሳችንን እንኖራለን እኛ ቤት መጥታችሁ ልትጫወቱ፣ ልትሳለቁ፣ ልትቀልዱ ከፈለጋችሁ ግን ማን እንደሆናችሁ ነው የምንነግራችሁ። መጀመሪያ ራሳችሁን ሆኑ፣ ስለራሳችሁ ወቁ፣ ቤታችሁን ስሩ። እኛ የተሰራ ቤት ያለን ሰዎች ነው። ኦርቶዶክሳውያን፣ ተማሩ፣ ጠይቁ። በእውነት ነው የምላችሁ። አሁን ጊዜው ነው ሃይማኖታችንን የማወቅ ቤተክርስቲያናችንን የማወቅ የመማር ካወቀን፣ ከተማረን ደግሞ ለዘንዶ ልጆች መልስ እንሰጣለን። ዝም አንልም፣ በልካቸው እንመልስላቸዋለን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮመንት፣ ሰብስክራይብ በማድረግ ሰፖርት አድርጉኝ። አመሰግናለሁ።